አንቺ ፍቅር፣ እግዚአብሔር ነው። አንቺ ማነሽ? አቡኒ ቡርቴ ማለት ነው። ቡርቴ ሲመስረት እጂ አታሽ እኮ ምን አውቃ እያወቀች ላሚቷ ማለት ነው። ወተት ያላትናት የሌላትናት

በነገራችን ላይ ማርክ ማለት ነው ማርክ ሌላ ሌላ ሰው ለሴት ልጅም ለእናትም ክብር አለ ምናምን እንደ ማርክ እናት ማርክ ማለት ነው እግሯ የሚስቷን እግሯን ማለት ነው እንደ ፍቅረኛው ጫማ ሁሌ ነው የሚያስለብስ። ገባሽ? ትክክለኛ ፍቅረኛ በጣም ለሴት ልጅ ክብር ያለው በጣም ማርክ ለሴት ልጅ ክብር፣ ለእኔ ብቻ የሴት ልጅ ክብር የሌለም

ከዚህ በፊት የአንቺ ቤት መግባት በጣም ያምራል። የአንቺ ቤት ኑሮ ጨው የተፈጥሮ ሁሉ ነገር ያምራል። አሁን ግን ማለት ነው።